በጣም ነው የምወድሽ። ደግሞ በጣም እምር ብሎ ነው ብሻል፣ አሰኝከናል። የምሬን እኮ ነው፣ እውነት ውብ ሆነሻል። ከለርሽ ተቀይሯል፣ አይኖችስ በጣም ድምቅ ብለዋል። ሰግናለሁ። ምንድነው ሚስጥሩ ማወቅ እችላለሁ አይደል? ዘይ ነው ሪሊ። እንጂ በጣም አወደሻለሁ። እሺ እንድትለይኝ አልፈለግም። ቶፊቅ ቤት ውስጥ ስንት ካልሲያለሁ አንዳንድ ነካው ወጥቷ አንደን ነው አሪፍ አሪፍ ቦታዎች ለነሱ ብለን እየመረጥናቸው ቦታዎች አሉ። ተወዱታላችሁ ብለን እናስበዋለን። በደምብ ዛሬ አሪፍ ጊዜ ይኖረናል ከሩታ እና ከሶፊያ ጋር ተመልካዎችም እኛ ጋር አሁኑ ቆንጆ ቦታ ላይ ነደስ የሚል በቃ የንግስቶቹን ቦታ እናሳያቸዋለን ዛሬ ለንግስቶቻችን የሚገርም ቦታ ነው። ወጣ ያለ ነው። ስለዚህ ዛሬ የእኛ ንግስቶች ናቸው። የፈለጋችሁትን ማዘዝ ትችላላችሁ። ቀናችሁ ነው፣ እንደፈለጋችሁ ትችላላችሁ ማለት ነው። ስለዚህ አሁን ሄድ እንችላለን በፍቅር በደስታ ኖርካንች ጋራ ሰላም፣ ሰላም እንዴት ናቸው ቤተሰቦቻችን? ዛሬ ለመጀመሪያ ጊዜ ከአብርሽ እና ቶፋ ባንድም መተናል ማለት ነው። ዛሬ በጣም ደስ የሚል ቀን ነው። አብርሽ ባይዘዌ ማለት ነው ቤተሰቦቼ። እችን አበባ የት ፍለጋ ዞረን ዞረን ያገኘናት በስተመጨረሻ ግን አግኝተናታል። ባይዘዌ ቤተሰቦች ሁለት ሰርፕራይዝ ይዘንላችሁን የመጣ ነው። የመጀመሪያው ሩታና ሶፊን ልናስተዋውቃቸው ነው። ሁለተኛው ደግሞ እችን አበባ ለሁለቱም አብርሽ በኒ ቻናል መታጠም ባንተ መጫ እናውቅ መሰለኝ። ለመጀመሪያ ጊዜ ነው ለመጀመሪያ ጊዜ ነው። አብርሽ እና የተዋወቃችሁ መች ነው? አብርሽ እስኪ መች ይመስላል? ቤተሰቦቼ ሁለት ዓመት ይሆናል ከአብርሽ ሁለት ዓመት ለምለም ጋር መሰለኝ የተንቢ ጋር ያኔ ተገናኝተናል፣ ብዙ ጊዜ ማለት ነው። እና አሁን ለመጀመሪያ ጊዜ ግን አብረን መተንላችኋል ማለት ነው ቤተሰቦቻችን። አሪፍ ቆይታ ነው የሚኖረን ደስ የሚል ነገር እንደሚኖር እርግጠኛ ነኝ። ሶፊ ሩታን ማግኘት ትፈልግ ነበር በጣም ሁለታቸውም እስከ ዛሬ ድረስ ተገናኝተው አያውቅ መሰለኝ። ገና ለመጀመሪያ ቀን ነው። እስኪ እናስተዋውቃቸውና እንግዲህ እስኪ ሩታም ሶፊን ስታያት ምን ትላለች፣ ሶፊም ደግሞ ሩታን ስታይ ምን ትላለች የሚሉት ነገሮች አብረን የምናይ ነው የሚሆነው። ለሶፊ ግን ሰጥታ ታውቃለህ። ከዚህ በኋላ በጣም ብዙ ጊዜ ብዙ ጊዜ በጣም አንቺስ፣ የመጀመሪያው የመጀመሪያ አይደለም። እኔም ሰጥቻታለሁ፣ ግን ደግሞ ትንሽ ቆያ፣ አሁን ከሰጠኋት ማለት ነው እና እችን አበባ ስታይ ሩታዬ ምን ትላለች? እኔ አሁን አንዳንድ ሰው ምን ይላል መሰላችሁ? ለሴት ልጅ ዝቅ አይባልም ለፈጣሪ ዝቅ በሉ ምናምን የሚል አስተያየቶችን እሰማለሁ ብዙ ጊዜ ማለት ነው። ያው እኛ ያክብሮታችንን ጥግ ለማሳየት ነው እንጂ ወንድም ሴትም እኩል ሆኖ ነው የተፈጠረው። ቤተሰቦቼ እና ኖርማል ነው። ትንሽ ነገርም ቢሆን በጣም ነው የሚያስደስታቸው። አዎ ሴቶች በጣም ነው የሚያስደስታቸው። አሁን ለእነሱ ሌላ ቦታ እንትን ከምትል ይሄ የምትሰጠው ብቻ በጣም ትልቅ ፊሊንግ። በትንሽ ነገር ነው የሚደሰሱት። በዛው ልክም ስስ ነው ጎናቸው። ስለዚህ በስሱ ዛሬ በደቀማቸው ለመደሰት በዛ ላይ ማለት ነው። የምሬ ነው ሩታ ብዙ ጊዜ ትንሽ የቸኮሌት ደም የቤት ጊዜ ከገባኝ በጣም ደስተኛ የምትሆነው ማለት ነው። እና ትልቅ ነገር አይደለም ያስደስተኛ ዋናው ፍቅርና ሰላም ነው። ፍቅርና ሰላም ካለ ማለት ነው ቤተሰቦች ትንሿ ነገር በጣም ያስደስታቸዋል ማለት ነው አይደል? ተጣፍ በጣም በዛው ልክ ደግሞ ሴቶች ሲጎዱ እንትን አይሉ ቶሎ ይፈጥናሉ። ሶፊና ማለት ነው ሩታዬ ብዙም ያመሳሰላቸው ባህሪዎች አሉ። ሁለታቸውም ቶሎ ሆድ ይበሳቸዋል፣ ያለቅሳሉ በጣም አረ፣ ሲደሰቱም ያን ነው። ካሁን በኋላ መሆን ያለብን የነሱ ደስታ ፈጣሪ ነው እንጂ ለማስከፋት የመቀመጣቸው ምክንያት መሆን የለብንም። ስለዚህ ዛሬ ደስታቸው እንሆናለን። ሩታና ሶፊ ሲገናኙ ምን አይነት ያሳያሉ ሚሉትን እኔም በጣም ነው የጓጓሁት። ቶፊቅ ደውሎልኝ መች እናገናኛቸው ሶፊ ቤተሰብ፣ ሩታን ያየ፣ አንዴ ለምን ቀድማ መምጣት አለባት? ሶፊ ከመጣችማ፣ እንዴ! ስለዚህ ሶፊ ቀድማ ደርሳለች። ሶፊ ትምጣና ሩታዬ ትመጣለች። አይ ችግር የለውም ያመነ ማለት ነው። ቤተሰቦች ዋናው መገናኘታቸውን ነው የምንፈልገው ማለት ነው። እና ቶፊክ ሲደውልልኝ አየር ላይ እናገናኛቸው ሲለኝ በጣም ነው ደስተኛ የሆንኩት ማለት ነው። ለሩታም ስነግራል በጣም ነው ደስተኛ የሆነችው። እስኪ አስተዋውቀናቸው ደግሞ አንድ ላይ ሲመጡ አብረን የምናይ ይሆናል። ገባሽ ትንሽ መንገድ አውረ ያለ ሩ ቤተሰያስብተወደአለ ይዘ ቤተሰቦች ሩታ ማለት ነው ሰዓት ታከብራለች። እውነቱን ለመናገር ግን ደግሞ መግቢያውን ለመስራት አስቀድሜ ትቻት መጥቻለሁ። እኔ ሶፊ ቅድሚያ ባትመጣ ደስ ይለኝ ነበረ። ግን ደግሞ ምንም ማድረግ አይቻልም። ሩታ ከላይ እየመጣች ነው። ቤተሰቦች ቀድማታለች። አይዞክ አባቴ አይዞክ፣ በርታ። እኔ እኮ ብዙ ጊዜ ሩታ እንደምታኮራኝ ነግሬያቸዋለሁ። አሳያቸው፣ ያሳያቸው። እንዳውም ያው ከረቀት እየመጣችላችሁ ነው።

ቃላቶች ተናግረ አሳይም ብሎኛል፣ እና ለአንቺ ፍቅር የለገልጠልሽ ነው። ዝግጁ ነሽ? ምንም ማረግ አይቻልም። ችግር የለውም። አሁን ለማዳመጥ ከከበደ ችግር የለውም። ለማዳመጥ ከብዶ ነው። በቃ ችግር በጣም ነው የምወድሽ። ደግሞ በጣም ምር ብሎ ብሻል አሰኝከናል። የምረል እኮ ነው እውነት ውብ ሆነሻል። ከለርሽ ተቀይሯል፣ አይኖችስ በጣም እንድምቅ ብለዋል ሰንከናለው። ምንድነው ሚስጥሩ ማወቅ እችላለሁ? ሁሌም እንደምወድሽ ነግርሻለኝ። ዛሬም ወድሻለኝ፣ አፈቅድሻለኝ። ሁልጊዜ ኑሪልኝ። እድሜ ጤናሽን ሁሌ ያብዛልኝ። ሱፋዬ በጣም አዝናለሁ። ምንም ማድረግ አይቻልም ና

በነገራችን ላይ ሶፊ በጣም ወድሻለሁኝ፣ በጣም አፈቅርሻለሁ ከምልሽ በላይ ታውቂያለሽ። በቃል ከምገልጸው በላይ ደግሞ በተግባር ነው ዜ ነው። ምን አይነት ስሜት የተሰማህ ግን? ማለት በኋላ ምን አይነት ስሜት የተሰማህ ከምለው በላይ ሁለታችሁ እዚህ ቁማችሁ ያው በዚህም በዛ ማለት ነው ቶፋዬ። ደስ ስላለ ደስ ብሎናል። ዋናው ደስ እንዲል ነበር የምንፈልገው ተሳክቶልናል። ሶፊዬ፣ ይህንን ቪዲዮ ከመስራታችን በፊት ማለት ነው ብዙ ጊዜ እመኝ ነበር ከእናንተ ጋር ለመስራት። በጣም የምትወደዱ ካፕሎች ናችሁ። ከዚህ በኋላ ደግሞ ቶፊቅም እንድታስቀይማት አልፈልግም። ለምን ብዙ ነገር እያየው ስለነበረ ማለት ነው እና ሶፊ ምርጥ ልጅ ነች፣ የእውነት ስነግራችሁ ነግራችሁ ማለት ነው ትንሽ ጊዜ ነው ያየኋት፣ ግን ደግሞ ደስ የሚል ባህሪ፣ ደስ የሚል ስብዕና ያላት ምርጥ ልጅ ነች እና ሁላ ከሩታዬ ጋር ጓደኛሞች ሞች ሆነው ሁላ ቢዘልቁ ደስ ይለኛል። ለምን በእርግጠኝነት ከእሷ ጋር ሁላ ጥሩ ነገር ነው የምትማረው፣ ጥሩ ነገር ነው የምትማረው ብዬ አስባለሁኝ። እና ቶፋዬ አደራህን አደራ ልሰጠና በቃ እናት አባቷ አሁንኩባ እና አታስቀይምብኝ፣ የምር በጣም የምትወደድ ልጅ ነች ቶፊ ቶፊቅ ያስቀይመኛል። ልስታ ስለልሽ ከዚህ በኋላ አይ ካም በኋላ መቼም እንደማያስቀይመኝ ያስቀይመኝ እርግጠኛ ነኝ። ሩታ አብርሽ ያስቀይምሻል? አይ። ስለዚህ እንግዲህ፣ ሰዎቻችን ፍቅራችንን እንደዚሁ እንደዘለቀ ደስ ብሎን ሁልጊዜ በሰላም በፍቅር እንደምናሳለፈ እርግጠኛ ነኝ። እንግዲህ አሁን ሩታዬንና ሶፊን እችን ግቢ ዞር ዞር እያደረገን ፈታ እያደረግናቸው አሪፍ ቆይታ የምናሳልፍ ነው የሚሆነው። ሁላችሁ ይህንን ቪዲዮ እስከ መጨረሻው ማየት እንዳትረሱ። ጥሩ ጊዜ ይኖረናል። አሪፍ አሪፍ ቦታዎች ልነሱ ብለን የመረጥናቸው ቦታዎች አሉ። ተወዱታላቸው ብለን እናስበዋለን። በደምብ ዛሬ አሪፍ ጊዜ ይኖረናል ከሩታ እና ከሶፊያ ጋር። ተመልካዎችም እኛ ጋ ሁኑ። ቆንጆ ቦታ ላይ ነው ደስ የሚል በቃ የንግስቶች ቦታ፣ እናሳያቸዋለን ለንግስቶቻችን። የሚገርም ቦታ ነው፣ ወጣ ያለ ነው። ስለዚህ ዛሬ የእኛ ንግስቶች ናቸው። የፈለጋችሁትን ማዘዝ ትችላላችሁ። ቀናችሁ ነው፣ እንደፈለጋችሁ ትችላላችሁ ማለት ነው። ስለዚህ አሁን መሄድ እንችላለን፣ በፍቅር በደስታ ኖርካንች ጋራ እንደኔ

እንግዲህ ቤተሰቦቻችን አሁን ማለት ነው ከብዙ ከብዙ ጉዞ በኋላ መተናል። ግቢውን በደንብ አስጎብኝተናቸዋል። ሶፊን እና ሩታየን ዛሬ በመተዋወቃችሁ ደስ ብሎናል። እኔ እና ቶፊክ እንግዲህ ቶፊቅ አንዳንድ አንድ ጥያቄዎችን አዘጋጅተንላቸዋል እና ቶፊክ እሩታም ሶፊም ማለት ነው ከርሚያ እስከ ዛሬ ማውቃት በቪዲዮ ነበር። ኦኬ፣ ዛሬ ደግሞ በአካል ስላየኋት ደስ ብሎኛል በጣም እና ደግሞ ቆንጆዬ ናት፣ ህንድ ነገር ትመስላለች እሩታ ያው ከቪዲዮ በላይ እኔ የማውቃት ተዛሬ በቪዲዮ ነው። እና ደግሞ ዛሬ በአካል ሳያት የበለጠ ቆንጆ የሆነች ቅመም ነገር ነች እና በጣም ወድጃታለሁ። ግን አበዛሽባት እንደዚህ ስታበረታቻት፣ ልጅቷ ቤት ገብታ ማለት ነው እንዲህ እንዲህ ነው ይገባታል። እሺ፣ ችግር የለውም አሁን ለምን እሺ እንተዋወቃለን ወይ ነው ጥያቄው፣ አንቺ ቶፊቅን ምን አህል ታቂዋለች ሩታ ሩታኔን ምን አህል ታቀኛለች ነው። ገብቶሻል አይደለ? እሺ ከመጀመሪያው ነው ምን ጀምረው ከመጀመሪያው ነው ምን ጀምረው። እንግዲህ ለምጠይቅሽ ክለኛ ምላሽ ነው መስጠጭ። እሺ፣ እሺ፣ ችግር የለም። እሺ፣ ቶፊቅ ቤት ውስጥ ስንት ካልሲ ያለው?

ዝግጁ ነሽ አይደል አብርሽ ምን ያክል ታውቂዋለሽ በቅርብ እሺ እንግዲህ ፈጣሪ እርዳኝ እና ያው አውቀዋለሁኝ አስባለሁ ብዬ አስባለሁ በደንብ እንደምን ያው ከራሴ በላይ ነው አዋቀው እንግዲህ ፈጣሪ እርዳኝ ጥያቄውን ቀለል አድርግልኝ ቀለለ አለበት እስኪ በትንሹ የጫማው ቁጥር ስንት ነው ከዚህ ጋር ነው የማፋጥሽ ከዚህ ቀላል እሺ ቀላል ነው እሺ ቀላል አይ ቀላል ቀላል ነው እግሩ ትንሽዬ ናት በነገራችን ላይ ስለዚህ ወደ ሶፊ ነው የምንሄደው አንዳንድ ነው የቀራቸው ሶፊም ሩታም አንዳንድ ጥያቄ ነው የቀራቸው እሺ ሶፊ በደንብ ታውቂዋለሽ? ቶፊቅን በጣም መቶ ፐርሰንት። አዎ፣ እሺ። ስለዚህ ቶፊቅ ስንተኛ ቀዳዳ ላይ ነው ቀበቶ የሚያደርገው? እንግዲህ ቀበቶ ያደርግም። አይ፣ አይደለም። ሌላም ጊዜ ጅሱሪ አደርግም። የምር እንትን ላይ ሱፍ ብቻ ሲለብስ ነው ቀበቶ የሚጠቀሙ፣ ያም አልፎ አልፎ

አሁን አብርሽ ማለት ነው በቀን ስንት ጊዜ ሽንት ቤት ይገባል? የሚያሳልፍ መታለፍ የለበት ይሰጥ ይያዩ በቀን ስንት ይመላለሳል?

አንተን አላስመረጥክ አላስመረጠም ለምን ወረቀቱን ስላየኸው ማለት ነው ሶፊን ነው የምናስመረጠሽ እንዳውም ነይ እዚህ ጋር ቁጭ በይልን ቁጭ በይልንና ታኮራኝ እርግጠኛ ነኝ እንግዲህ ቤተሰቦች ሁለት ወረቀት አለ ሁለቱም የግብዣ ወረቀት ነው አንደኛው ሙሉ የምግብ ፓሲጅ ነው አንደኛው ደግሞ የጁስ ነው ማለት ነው እንግዲህ ከሁለት አንዱ ትመርጭ ያለች ሶፊ። የድላችሁን እንጋብዛለን ማለት ነው። እኔና ሩታን እንጋብዘው እ እሺ እሺ እሺ። አሁን ማለት ነው ሶፊ ወይ ቶፊ ቶፊክን ወይ እኔን ትመርጫለሽ? ሁለታችንም አንዳንድ ወረቃት ወረቀት ይዘናል። የፈለግሽውን መምረጥ ትችያለሽ፣ መብትሽ ነው። ቤተሰብ እንግዲህ ጁስ ሆኗል። እኔ እና እርታዬ ወጪያ ነው። እዛ ነበር ግን ቀጥታ ሸራተን ነበር የምንገባው። ጁስ ነው። እዚሁ ግቢ ውስጥ ጁስ ነው የምንጋብዛቸው ማለት ነው። እኛ ሰው መግዳት አንፈልግም ኖርማል ነው አይ ችግር የለም አሁን ቤተሰቦች በዴሊቨሪ እዚሁ ጁስ ነው የምናመጣላቸው ማለት ነው ለቶፊቅና ምርጫሽ ምንድነው ምንም ማድረግ አይቻልም ስለዚህ ለኔ የሚሆነውን ለሩታ ይሁንልኝ ዳኔ እንት ዋው ዋው እየሰማሽ ነው ማለት ነው አ ምርጫሽ ምንድነው ሩታ በቃ እኔ እንትን ከእኛ ነው የሚወጣው ብለሽ ቀላል እንዳታረኝ የትኛው የሚመቸኛል ብለሽ። ኖርማል ነው ችግር የለውም። እሺ እንግዲህ ቤተሰቦቼ አሁን ማለት ነው፣ ጁስም ታዘዋል። ጁስ ታዘዋል። ጁስ ነው ማለት ነው፣ እንጋብዛቸው። የቶፊቅን ድርሻ ለሩታ ሰጥቷታል። ወጪያችንም ትንሽ ቀንሶልናል። ነገራችን ላይ ቤተሰቦቻችን የአብርሽና የሩታ ቤተሰቦች፣ እንዲሁም የሶፊያና የኔ ቤተሰቦች የሆነ ታላቅ ነገር አድርገናል። እርግጠኛ በኢትዮጵያ የመጀመሪያ ይመስለኛል። የመጀመሪያው ካፕ የካፕል ግጥሚያ ነው። ሁለተኛ ደግሞ ማለት ነው ሶፊ፣ ሁለተኛ በዩቲዩበር የመጀመሪያ፣ በካፕል አዎ፣ በካፕል ደረጃ ኢትዮጵያ ውስጥ የመጀመሪያ ይመስለኛል። ስለዚህ ቲክቶክ ላይ አቀሩም አሁን ቅዳሜ የሚመጣው ወይም በ29 የሚመጣው ቅዳሜ ማለት ቤተሰቦቼ፣ በኢትዮጵያ ቀን 29 ትሮፊክ ፋሚሊ እና ከኛ ፋሚሊ ጋር ትልቅ ጌም ይኖረናል ማለት ነው። ጌሙ የሚካሄደው ቅዳሜ ልክ ሁለት ሰዓት ሲል ጌሙ ይጀምራል ማለት ነው። ቤተሰቦቼ፣ በዚህ ጌም እንግዲህ ማን ነው የሚያሸንፈው ማን ነው የሚቀጣው የሚለውን ነገር የዛኔ ነው የምናየው። በጣም ከባድ ቅጣት ነው የተዘጋጀው። እንግዲህ እኛ እንደምናሸንፈው እርግጠኛ ነኝ። ተባዬ የኛ ቤተሰቦች አሉ። ሁላችሁም ዝግጁ ነን። ያምር በቃ መዘረራ አለ። በዝረራ መሆን አለበት። እንደነገርናችሁ በ29 ቲክቶክ ላይ እንቀውጠዋለን። ሁላችሁም እንዳትቀሩ እንግዲህ ማስታወቂያ ከወዲሁ እናንተም ስሩልን፣ እኛም እንሰራለን። ከዚህ ጀምሮም ከምንለቃቸው ቪዲዮዎችም ማስታወቂያዎች እናደርጋል። ሁላችሁም እየቆራረጣችሁ ቲክቶክ ላይ በደንብ አድርሱልን። ለብዙ ፋሚሊዎች አሁን ማለት ነው። ሶፊ፣ አንድ ጥያቄ ልጠይቅሽ። ጌሙን ማን የሚያሸንፍ ይመስልሻል? እኔ እኛ የምናሸንፍ ይመስለኛል። ምክንያቱም የእኛ ፋሚሊዎች በጣም ነው መኮራባቸው። ያሳፍሩል ነው። እሺ ሩታ፣ ጌሙን ማን የሚያሸንፍ ይመስልሻል? ግልጽ እኮ ነው፣ እኛን የምናሸንፍ። ለምን? ያ በፋሚሊዎቼ ስለምተማመን ነው እንግዲህ ቤተሰብ፣ እኔም በእናንተ ተማመናለኝ። የኛ ፋሚሊ እኔና የሩታ ፋሚሊ ይህንን ጌም እንደምናሸንፍ እርግጠኛ ነኝ። እባካችሁ አታሳፍሩን። መልእክተን አታላል በቃ ተግባር የተግባር ተውሽ ናቸው። ኦኬ፣ የኛ ፋሚሊዎች የተግባር ተውሽ ናቸው። ስለዚህ ምንም እንደማታሳፍሩኝ ተስፋ አደርጋለሁ። እንዳታሳፍሩኝ እያለች ነው። ስለዚህ ሁላችሁም በዛ በቀኑ ላይ እንቀውጠዋለን እና አብርሽን መዘረር አለብን ቅዳሜ ሁለት ሰዓት አሸናፊነቱን እንወስዳለን ቤተሰብ። ባይ ዘ ወይ ጌሙን ሳንጫወት እኛ እንደምናሸንፍ ተማምነናል። እናመሰግናለን። አሁን ቀጥታ ጁታችንን እየጠጣን ጉዞ እንጀምራለን ማለት ነው። ተነሽልኝማ፣ የጌሙን ነገር አደራ አደራ፣ ተጫወቺ። ዛሬ ዳንስ ሽታይ ነኔ ደስታ የነው ስትቂሳ ውድረሱ